አሰላሙ አለይኩም ወረህመቱላሂ በረከቱ። እንዴት ናችሁ? አለው እኔ ሰላም ነኝ። ዛሬ ደግሞ ይዤ የመጣሁት የድጃጅ ሳሎና ነው፣ ወይም ደግሞ የዶሮ ወጥ በሉት የአረቦቹ ማለት ነው። እዚ ጋ የተፈጨ ቲማቲም አለኝ። እዚጋ በደቃቁ የፈቀፈኩት ነጭ ሽንኩርት አለኝ። እዚ ጋ ደግሞ እንደዚህ አድርገህ ያዘጋጀሁት ቀይ ሽንኩርት አለኝ። ከፈለጋችሁ በደቃቁ መክተፍ ትችላላችሁ። እኔ እንደዚህ የከተፍኩት፣ አከታተፉ ችግር የለውም እንደፈለጋችሁት ክተፉት። እዚህ ጋር ደግሞ እንደምትመለከቱት ይሄንኛው ካሬ ፓውደር ነው። ይሄንኛው ደግሞ ቺሊ ፓውደር ነው። ይሄንኛው ኩዝበራ ነው። እዚህ ጋር የምትመለከቱት ደግሞ የፍልፍል አስዋት። ይሄኛው ጨው ነው። ሌላ በተጨማሪ ደግሞ እቀመማለኝ፣ እሱ ላሳያል። በተጨማሪ እኔ ይሄን እጠቀማለሁኝ፣ ኮኮናት ሚልክ ፓውደር ማለት ነው። ይሄን እጠቀማለሁኝ። ስለዚህ አሁን ወደ አሰራሩ እንሄዳለን። ተመለከታል ተመለከቱ፣ እዚህ ጋር ድስቴን ጥጃለሁኝ። ትንሽ ዘይት እጠቀማለሁ። ከዛ ደግሞ ትንሽ ቂቤ ማለት ነው። ለመቀጠል ያዘጋጀችን ሽንኩርት ከዛ ይሄን እጠብሰዋለሁ ማለት ነው። በነገራችሁ ላይ ካሜራ ላይ ስንጨምረው ብዙ ይመስላል እንጂ እኔ የተጠቀምኩት ዘይቱም ትንሽ ነው፣ ቅቤውም ትንሽ ነው። ስለዚህ ይሄንን ሽንኩርት እጠብሰዋለሁ። እሱን እንደምትመለከቱት ሽንኩርት ይሄንን ምን መስሎልኛል። ስለዚህ ዶሮውን ጨምርበታለሁ ማለት ነው። ሽንኩርቱን አላወጣውም፣ ዶሮውን ጨምርበታለሁ። ይቅርታ መጀመሪያ ነጭ ሽንኩርት በደንብ ሽታ እንዲያመጣ ማለት ነው። በደንብ ነው የሚሸተው። ከዚህ ጋር ተመስጠው ቅድም ከገለጽኩላችሁ ግብአቶች በተጨማሪ ይሄ ዝንጅብል ፓውደር ነው። እዛ ጋር ስላለ ስላላስገባሁኝ ይሄኛው ደግሞ እርድ ነው፣ ከርከም ማለት ነው። በተጨማሪ ቅድም የዘረዘርኩላችሁ ቅመሞች ጨምራቸዋለሁ። በተጨማሪ ደግሞ ይሄኛው ሳልሳ ነው። በተጨማሪ ደግሞ ቅድም ላይ ያሳየኋችሁ ቲማቲም ምንም ውሃ አልጨመርኩም። እንዳያችሁት ሽንኩርትን ጠበስኩኝ። ከዛ በመቀጠል ነጭ ሽንኩርት አደረኩኝ። ከዛ ዶሮውን ጨመርኩ። አሁን ደግሞ ከሳልሳው ቀጥዬ ቲማቲም ጨመርኩ ማለት ነው። ስለዚህ ምንም ውሃ አልተጠቀምኩም። ሽታውን አትጠይቁኝ እንዴት ደስ እንደሚል። በተጨማሪ ደግሞ ቅድም ላይ ያሳየኋችሁ ኮኮናት ሚልክ ፓውደር ማለት ነው። እሱን እንጠቀማለን። ቅርታ ለድምፁ። ከዛ ውሃ አለኝ፣ የሞቃ ውሃ አዘጋጅቻለሁ። በመቀጠል ያው እኔ ውሃዬ ያፈላሁት ውሃ ስላለ እሱን እንጠቀማለሁ። ግን አንድ የምነግራችሁ ነገር እኔ የተጠቀሙት የኮኮናት ሚልክ ፓውደሩን ለብቻ በብርጭቆ አድርጋችሁ በፈላ ውሃ በጥብጡት ማለት ነው። እኔ እዚህ ጋር ነው የተጠቀምኩት፣ ምክንያቱም ሊጓጉልባችሁ ይችላል። እንደምትመለከቱት ውሃዬን ጨምሬያለሁኝ። አሁን እኔ እዚህ ጋር ምን አደርጋለሁኝ መሰላችሁ? ይሄኛውን ዶሮውን በሳህን ላይ አወጣው። እኔ ኮኮናት ፓውደሩን ያልበጠበጥኩት ለዚህ ነው ስለምፈጨው ነው። እንደዚህ አይፈልጉም ኔዎቹ ማለት ነው። ስለዚህ ይሄ እንዳለ እንዲጠፋ ስለሚፈለግ እኔ ፈጨዋለሁ በማሽን ዶሮውን አወጣና ማለት ነው። ስለዚህ ልፍጨውና ተመልሼ እመጣለሁ። እናንተ ግን የኮኮናት ፓውደሩን በብቻ በሙቅ ውሃ በጥብጣችሁ እዚህ ጋር መጠቀም ትችላላችሁ። እንደዛም ነው የሚሆነው ማለት ነው። እኔ እንደዚህ የተጠቀምኩት ስለምፈጨው ነው በማሽን እንደምትመለከቱት ዶሮይን እዚህ ጋር ልቅ ማድረግ ያውጥቺ ይሄ ምን ላደርገው ነው? ልፈጨው ነው። ለምንድነው የምፈጨው? እንደዚህ ይሄ እንደዚህ ፍጥጥ ብሎ እንዳይታይ ማለት ነው። እንደነገርኳችሁ የኮኮናት ወተቱን እዩ፣ ታያችሁት። እዚህ ጋር እኔ ሳል በጠብጥ ስላስገባሁት ይጓጉላል ማለት ነው። እንደዛ እንዳይሆንባችሁ መጀመሪያ በደንብ አድርጋችሁ በብርጭቆ መምታት ይኖርባችኋል ማለት ነው። ሶን ይሄንን ፈጭቼ ተመልሼ እወጣለሁ። ኦኬ፣ እንደምትመለከቱት እኔ ፈጭቼዋለሁ ማለት ነው። ያው የኔ ስለማይወዱ ነው ፍጥጥ ብሎ እንትኑ ሽንኩርቱን ምንም ማየት ስለማይፈልጉ ነው እንደዚህ የፈጨሁት እንጂ እናንተ አለመፍጨት ትችላላችሁ። ወተቱን ብቻ በብርጭቆ በጥብጣችሁ መጠቀም፣ ሌላውን ባለበት መተው ትችላላችሁ። እኔ ግን እንደዚህ ነው እንፈልግ። በቃ አሁን ምንም ነገር የለውም ከዛም ያወጣሁትን ዶሮ መልሼ ጨምረዋለሁኝ። አሁን እንግዲህ ሲወጣበት እዚሁ ማለት ነው። አብሮ ይህን ይመስላል። እንደምትመለከቱት አሁን የምጠብቀው ዶሮዬ እስከሚበስል ድረስ ነው። ሌላውን ጨርሻ ያለሁ። ሰርታችሁ ሞክሩት። በጣም ቀላል አሰራር ነው። ምንም የሚከብድ አይደለም። የምታውቁ ለፉት የማታውቁ ደግሞ ይጠቅማችኋል ብዬ ነው። እኔ እንደነገርኳችሁ ለቤት የምሰራው ነው የምቀርጸው እንጂ ይ ለ ባለሙያ ሆኜ አይደለም ማለት ነው። እና ይሄንን ይመስላል ቪዲዮውን ከወደዳችሁት ላይክ አርጉልኝ፣ ሼር አርጉልኝ፣ አበረታቱኝ። እንደዚህ እኔ ለቤት የምሰራውን ደግሞ እንደዚህ እየሰራሁ እመጣለሁ ማለት ነው። ስለዚህ ለዛሬ የነበረኝ ቪዲዮ ይሄ ነው። በሌላ ቪዲዮ እስከምመለስ ቻው፣ ሰላም ሁኑ።